ሁኔታው ለአርሰናል ተመችቶታል። ራሱ ያሸነፈ ተፎካካሪው ይሆናሉ ተብሎ የሚጠበቁት ክለቦች ደግሞ እየተሸነፉና ነጥብ እየጣሉ በአርሰናልና በማንቸስተር ሲቲ፣ በአርሰናልና በሊቨርፑል በአርሰናልና በቼልሲ መካከል ያለው የነጥብ ልዩነት ባለፈው ሳምንት ከነበረው ይልቅ በተጨማሪ ሶስት ነጥብ ሰፍቶለታል። አርሰናል ሌላ ድል፣ ተጨማሪ ሶስት ነጥብ፣ ሌላ ክሊንሺት እንደገና የቆመ ኳስ ጎል። አርሰናል ዘንድሮ ያሰበውን የሚያሳካ ልታደርግ ይገባዋል የተባለውን የሚፈጽምበት አቅም ላይ ያለ ይመስላል። አርቴታና ተጫዋቾቹ በእያንዳንዱ ጨዋታ ላይ ለተሻለ ውጤት ራሳቸውን የሚያዘጋጁበት መንገድ አሁንም ቢሆን በከፍተኛ ደረጃ መደነቅ ይገባዋል። ማንቸስተር ሲቲ ደግሞ ተሸንፏል፣ በአስቶን ቪላ የዛሬው ጨዋታ ላይ አንድ ለዜሮ በሆነ ውጤት ማን ሲቲ ተሸንፏል። በዚህም ምክንያት በአርሰናልና በማንቸስተር ሲቲ መካከልም የነበረው የነጥብ ልዩነት በተጨማሪ ሶስት ነጥብ ሰፍቷል። አርሰናል መጠነኛ እፎይታን የሚያገኝበት አቅም ላይ የደረሰ ይመስላል። ምክንያቱም ከዚህ በኋላ ሊቨርፑል አርሰናል ጋር ለመስተካከል ቢያንስ ሶስት ጨዋታዎችን ይፈልጋል። ማንቸስተር ሲቲ ደግሞ ሁለት አካባቢ ጨዋታዎችን ይፈልጋል። ይሄ ለአርሰናል የበለጠ የልብልብ የሚሰጠው ያስበውን የመፈጸም አቅም ላይ የሚያደርሰው ይመስላል ለማንኛ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 ሆኖለታል እየሰመረለት ነው ራሱ ልክ ሆኖ የሌሎቹን መሳሳት ደግሞ በደንብ እየተጠቀመበት ይገኛል። ዛሬ በኤምሬትስ ስቴዲየም በተደረገው የአርሰናልና የክሪስታል ፓላስ ጨዋታ የቀድሞ የክሪስታል ፓላሱ ተጫዋች ኢብሪቼ ኢዜ ባስቆጠራት ብቸኛ ጎል አርሰናል አንድ ለ ለዜሮ በሆነ ውጤት ጨዋታውን አሸንፏል። አርሰናል ልክ መሆን የጀመረው ከክረምት አንስቶ ነው የተጫዋቾች የዝውውር መስኮት ላይ ጠንካራ ደግሞ በጣም ጠቃሚ የሚባል ተሳትፎን አድርጓል። በዘንድሮ የውድድር ዓመት አርሰናል እንደሚያስመዘግበው ውጤት እንደሚያሳየው ሸጋ እንቅስቃሴ ብቻ ሳይሆን መደነቅ ያለበት የሚያጋጥሙት በጣም ተደጋጋሚ ጉዳቶች ሳይረብሹት ሳያወቁት፣ አንዱ ቢወጣ ሌላው እየተተካ የሚተካው የነበረውን ያህል ጠንካራ አገልግሎትን እየሰጠ አርሰናልን እዚህ አድርሶታል። ስለዚህ የአርሰናል ልክነት የሚጀምረው የውድድር ዓመቱ ከመጀመሩ አንስቶ ባደረጋቸው ጨዋታዎች ባስመዘገበ ውጤት በጠበቃቸው ክሊን ሺቶች እና ባስቆጠራቸው ጎሎች ብዛት ምናምን አይመስለኝም። አርሰናል ቡድኑን በማሳመርም በማጠንከርም በማስፋትም ክረምት ላይ አንድሪያ ቤርታና አርቴታ የሰሩት ስራ አሁንም ድረስ ዋጋውንም ፍሬውንም በደንብ እያየን ነው። ለምሳሌ ዛሬ የሆነውን ነገር ለማስተዋስ እንሞክር። ዛሬ በነበረው ጨዋታ ላይ ዊሊያም ሳሊባ በሁለተኛው 45 ወደ ሜዳ አልገባም። እስከዛ ደቂቃ ድረስ አርሰናል ጎል አልገባበትም። ዊሊያም ሳሊባ ተቀይሮ ሲወጣና ስኩዌራ ወደ ሜዳ ሲገባ የአርሰናል ደጋፊዎች ለምን አልተረበሻችሁም፣ የአርሰናሉ አሰልጣኝ አርቴታ ለምን በመረጋጋት ስሜት ውስጥ ታየ ያልን እንደሆነ ሳሊባ ሲወጣ ሞስኩዌራ ቢገባም በአገልግሎት ረገድ ግን ያን ያህል ክፍተት እንደማይፈጠር እርግጠኞች ሆነዋል። ምክንያቱም ስኳዳቸውን አስፍተዋል፣ ስኳዳቸውን አጠንክረዋል። በዛ ቦታ ላይ እንዳአማራጭ ያመጡት ሞስኩዌራ ዛሬ ብቻ ሳይሆን በቀደሙት ጊዜያቶችም የመጫወት እድል በተሰጠው ጊዜ በአግባቡ የሚገርም ስራን እየሰራ ነበር። ዊሊያም ሳሊባን በደንብ አድርጎ ለመተካት አቅም እንዳለው አሳይቷል። በዚሁ ጨዋታ ላይ እንደገና ደግሞ ቡካዮሳካ ተጎድቶ ወጣ። ያንን ቦታ እንደገና ጋብሪኤል ማርቲኔሊ እንዲተካው ተደረገ። እንደገና ደግሞ ዴክላን ራይስ ሲጎዳ ሜሪኖ ገባ። አርሰናል ሙሉ ነው፣ ውብም ጭምር። ስለዚህ ይሄ የአርሰናል ውበትም ጥንካሬም እንደገና ደግሞ በጣም ጠንካራ የሚባለውን ማንነት መልሶ የማግኘት ደረጃ ላይ መድረስ ልክ መሆን የሚጀምረው ወይም መሰራት የተጀመረው በተጫዋቾች የዝውውር ወቅት ላይ ነበር ብለን ልንናገር እንችላለን። ያኔ የሰሩት ስራ ነው አሁን አርሰናልን ልብ በሙሉ እያደረገው የሚገኘው። ስለዚህ እነዚህ እነዚህ ነገሮች ዋጋ ሊሰጣቸው ይገባል። አርሰናል በዘንድሮ የውድድር ዓመት ኦልሞስት በሁሉም ጨዋታዎች እኔ እስከማስታውሰው ድረስ ከኒውካስል ጋር በተደረገው ጨዋታ ብቻ ነው ምንም ተጫዋች ሳይጎዳበት ጨዋታውን የጨረሰው እንጂ በሌሎቹ ጨዋታዎች በሙሉ ተጫዋቾች ይጎዳሉ። ያውም ዋና ዋና የሚባሉ ተጫዋቾች እየተጎዱ ይወጣሉ። ዛሬ ለሳሊባ እንደሆነው ዛሬ ለዴክላን ራይስ እንደሆነው አይነት ነገር ማለት ነው። አሁን ዴክላን ራይስ ተጎድቷል ወይ፣ ምን ያህል ጊዜ ከሜዳ ይርቃል የሚለው ገና ወደፊት አርቴታ የሚናገራቸው ነገሮች ይኖራሉ። በእኔ እምነት ግን ለጥንቃቄ ሲባል የሚወሰዱ እርምጃዎች ናቸው። እነዚህ የጥንቃቄ እርምጃዎች ይወሰዱ ተብሎ ከዛ የተጎዱ ወይም ስጋት ላይ የወደቁ ተጫዋቾችን ቀይረው የሚገቡ ተጫዋቾች አርሰናል ሜዳ ላይ የነበረውን ነገር ሳይረብሽ ብዙም ሳይጎዳ ብዙም ክፍተት ሳይፈጠርበት መቀጠል እንዲችል የሚያግዙ የሚያደርጉ እናም አርሰናልን ወደ አስተማማኝ አቅም ባለቤትነት እየወሰዱት የሚገኙ ናቸው። ሞስኩራ ለዚህ ትልቅ ምልክት ወይም ምሳሌ ልናደርገው የምንችለው ተጫዋች ነው። እንግዲህ ይሄ የ21 ዓመት በታች የስፔን ብሔራዊ ቡድን ተጫዋች ነው። ይሄ ልጅ በሳሊባ ተቀይሮ የገባባቸው ሌሎች ጨዋታዎችም ላይ ይሁን ዛሬ የሰጠው አገልግሎት በጣም ጥሩ የሚባል ሆኖ እናገኘዋለን። ለማንኛውም ግን ከሁሉም አስቀድመን ዛሬ አርሰናል በኤምሬስ ስቴዲየም ክሪስታል ፓላስን አንድ ለዜሮ አሸንፎ ያገኘው ሶስት ነጥብ ምን ያህል ወሳኝ ነው ምን ያህል ጠቃሚ ነው የሚለውን እናንሳ። አርሰናል ሶስት ነጥብ ማግኘቱ ብቻ አይደለም መታየት ያለበት፣ ይሄ ሶስት ነጥብ ምንን ተከትሎ የመጣ ነው፣ ትላንት ምን ሆነ፣ ዛሬስ በሌላ ጨዋታ ላይ ምን አይነት ውጤት ተመዘገበ የሚለውን ነገር ከግምት ውስጥ ስናስገባ የዚህ ሶስት ነጥብ ውድነት በደንብ የምንረዳው ይመስለኛል። የውድድር አመቱ ሲጀመር ወይም ከመጀመሩ ማስቀድሞ ሊቨርፑል በድጋሚ የፕሪሚየር ሊጉን ዋንጫ ያነሳል የሚለው የበጣም ብዙ ሰዎች ግምት ነበረ። ማንቸስተር ሲቲ ደግሞ በብራይተን ኤንድ ሆቭ አልቢየን ከተሸነፈ በኋላ በመደዳው ጨዋታዎችን ያሸንፍ ያዘ። ያን ጊዜ ማንቸስተር ሲቲ ከሊቨርፑልም በላይ የፕሪሚየር ሊጉን ዋንጫ ለማንሳት ከአርሰናል ጋር ግብግብ ይይዛል ተብሎ ትልቅ ግምት ተሰጠው። ማንቸስተር ሲቲ ክብሩን እየመለሰ ነው፣ ማንቸስተር ሲቲ አቅሙን መልሶ እያገኘ ነው ተባለ። እነዚህ አይነት ቡድኖችን እያወራን እያለ መሀል ላይ የመቸገር ምልክት አሳይቶ የነበረው ቼልሲ በተከታታይ ጨዋታዎችን ሲያሸንፍ ብዙዎቻችን ብንረሳውም ቼልሲን ቼልሲ ግን አለበት እመኑን ቼልሲ ሁሉንም ጉድ ሊሰራ ይችላል የሚሉ ድምጾች ከዚህም ከዛም መሰማት ጀመሩ። እነዚህ እውነትም ያን እንደሆነ የአርሰናል ስጋት የመሆን አቅም ያላቸው ክለቦች ናቸው። ሊቨርፑል ምን ማድረግ እንደሚችል፣ ቼልሲ ምን ማድረግ እንደሚችል፣ ማንቸስተር ሲቲ ምን መፍጠር እንደሚችል ሁላችንም ፕራክቲካሊ የምናውቀው የምናየው ነገር ስለሆነ ይህንን ለመረዳት ይህንን ለመቀበል ይቸግረናል ብዬ አላስብም። ነገር ግን እነዚህ ሶስት ክለቦች ትላንትና ሁለቱ፣ ዛሬ ደግሞ ማንቸስተር ሲቲ በሶስት የተለያዩ ክለቦች ተሸነፉ። እዚህ ላይ አርሰናል ብቸኛ ባለድል ሆኖ መጣ። ብቸኛ ያልነው የእንግሊዝ ፕሪሚየር ሊግን ዋንጫ ለማንሳት አራቱ ከሆነ ከሌሎቹ ክለቦች ይልቅ የተሻለ እድል ያላቸው እነዚህ አራት ክለቦች መካከል ሶስቱ ሲሸነፉ አርሰናል ብቸኛው ባለድል ሆኖ መጣ። ይሄማ ትርጉሙ በጣም ትልቅ ነው። ይሄማ ፋይዳው እጅግ እጅግ በጣም ከፍ ያለ ነው ብለን ልንወስድ የግድ ነው። ምክንያቱም ሊቨርፑል የፕሪሚየር ሊግን ዋንጫ በድጋሚ ዘንድሮም የማሸነፍ እድሉ በጣም የሳሳ መሆኑን የሚያሳያቸው ደካማ እንቅስቃሴዎች ከሚያጋጥሙ ተደጋጋሚ ሽንፈቶች ለመረዳት እየቻለ ነው። ይህኔ ኮንፊደንስም ድሮፕ ያደርጋል ይወርዳል። የአርሰናል ደግሞ በዛው ልክ እጅግ በጣም ከፍ ወዳለ ደረጃ ይሰቀላል። ማንቸስተር ሲቲ ኦኔንዶፍ ነው የሚሆነው። ባለፉት ተከታታይ ጨዋታዎች ፐርፎርማንሱም የቲም ባላንሱም ብዙዎቹ ነገሮች በጣም አሪፍ የሆኑ መስለው ነበር። ግን ደግሞ ዛሬ የኡና ኤምሬው አስቶን ቪላ ማንቸስተር ሲቲን አሸነፈው ኤርሊ ብራውት ሃላንድንም ያለ ጎል ጨዋታውን እንዲጨርስ አስገደደው። ስለዚህ ይህ ድል ለአርሰናል እጅግ እጅግ በጣም ከፍተኛ ትርጉም ያለው ድል ነው። አሁን የማንቸስተር ሲቲን ትንፋሽ የሚሰማ የአርሰናል ማጅራት፣ በነዚህ ትልልቅ ክለቦች ትንፋሽ ላብ የሚይዝበት ምንም ምክንያት የለም። ተወደደም ተጠላም፣ ይዘልቁበታል አይዘልቁበትም፣ ሌላ ነገር ሆኖ፣ ወደ ፕሪሚየር ሊጉ ያደገው ሰንደርላንድና በርንመዝ ናቸው፣ ከማንቸስተር ሲቲ ከሊቨርፑል እና ከቼልሲ ይልቅ አርሰናልን በነጥብ የሚቀርቡት የነዚህ ክለቦች እስከ ውድድር ዓመቱ መጨረሻ ድረስ አርሰናልን የመሞገት አቅም ይኖራቸዋል ብለን ግን አንገምትም በ202425 አርሰናል ከሚቸገርባቸው የነበሩ ጨዋታዎች መካከል አንደኛው ከክሪስታል ፓላስ ጋር የተደረገው ጨዋታ ነው ያኔ ታስታውሱ እንደሆነ ሁለቱ ክለቦች ጨዋታቸውን ሁለት ለሁለት በሆነ አቻ ውጤት አጠናቀው በውድድር አመቱ አርሰናል ካስመዘገባቸው አስራ አራት የአቻ ውጤቶች መካከል አንዱ ከክሪስታል ፓላስ ጋር የተመዘገበው ነበር ስለዚህ 2425 ሁለት ነጥብ የጣለበትን ፊክስቸር ነው ዛሬ ባለ ሶስት ሙሉ ነጥብ ወሳጅ ሆኖ አርሰናል የቀረበው መሻሻል ማለት ባለፈው የውድድር ዓመት ከዛም በፊት ይቸገርባቸው የነበሩ ጨዋታዎችን ወደ ድል ውጤት መቀየር ማለት ከሆነ አርሰናል ይሄንን አድርጎታል። አሁን ሁላችንንም የሚያስማማ ከማንቸስተር ሲቲ፣ ከሊቨርፑል፣ ከቼልሲ እና ከሌሎቹም የፕሪምየር ሊግ ክለቦች ይልቅ እጅግ የላቀ ዋንጫውን የማሸነፍ እድል አርሰናል እጅ ላይ ይገኛል። አሽቀንጥሮ ይጥለዋል፣ ያባክነዋል የሚል የስጋት ስሜት አሁን ማንም ጋር የለም ግን ፕሪምየር ሊጉ ገና አሁንም 29 ጨዋታዎች ይቀራሉ። ረጅም ጉዞ አለ። ይሄንን ውጤታማነት አርሰናል ይዞ መዝለቅ ይኖርበታል። አርሰናል በዚህ የዛሬው ጨዋታ ላይ በተለይ በመጀመሪያው 45 የመቸገር ምልክት አሳይቶ ነበር፣ አቅቶት ነበር። በተለይ ኢብሪቼ ኢዜ ጎሉን እስኪያስቆጥር ድረስ ክሪስታል ፓላስ አደገኝነቱን በሚገባና በደንብ ያሳየበት አጋጣሚ ነበር። ከዛ በኋላ ግን ማለትም ኢብሪቼ ኢዜ አስደናቂ ጎል ካስቆጠረ በኋላ አርሰናል በተደጋጋሚ የግብድ እድል መፍጠርን ተያያዘው። ከቆሙ ኳሶች የመጠቀም አቅሙን ዛሬም በጉልህ አሳየ። የግቡ አቅዳሚ፣ የግቡ ቋሚ የመለሳቸው፣ የክሪስታል ፓላስ ተከላካዮች ተረባርበው ያዳኗቸው ኳሶች በቁጥር ብዙ ናቸው። አሁንም የዴክላን ራይስ የሚገርም የቆሙ ኳሶችን የመጠቀም አቅም፣ ከቆሙ ኳሶች የሚሻገሩለትን ደግሞ ኳሶች በሚገባ በመግጨት የሚገርም ስራን እየሰራ የቀጠለው ጋብርኤል ማግሃለሽ ዛሬም የአርሰናል አለኝታ መሆን ቸውን አሳይተዋል። አርሰናል አሁንም በዚህ ጨዋታ ላይ የነበሩበት ስጋቶች አሉ። እነዚህን ማረም፣ እነዚህን ማስተካከል ይጠበቅበታል። ለምሳሌ ያልን እንደሆነ አሁንም አርሰናል ከቆሙ ኳሶች የመጠቀም አቅሙ በጣም ጥሩ ነው። ምክንያቱም ዛሬም ጎል ያገባው ከዛ ነው። እንዲህ ባሉ ጎሎች ሙሉ ሶስት ሶስት ነጥቦችን የወሰደባቸው ጨዋታዎች እየበረከቱ መጥተዋል። ግን ደግሞ ይሄ አሪፍ ሆኖ አሪፉን ነገር አስጠብቆ ግን ሌላ አሪፍ ነገር ላይ ደግሞ ቶሎ መምጣት መቻል አለበት ከክፍት የጨዋታ እንቅስቃሴ የሚፈጥራቸው የግብ ዕድሎች፣ የሚያስቆጥራቸው ጎሎች እንደ ክሪስታል ፓላስ ካሉ ጠንካራ ተጋጣሚዎች ጋራ በሚደረግም ጨዋታ ጭምር ሊተገበር ይገባዋል። እዚህ ላይ ያለው ክፍተት አርሰናልን ሄዶ ሄዶ ዋጋ እንዳያስከፍለው የሚፈሩ ባለሙያዎች በቁጥር ብዙ ናቸው። ስለዚህ ከክፍት የጨዋታ እንቅስቃሴ እነ ቡካዮ ሳካ እነ እንደዚሁም እነ ቪክቶር ዮኮሬሽ እና ሌሎቹም የአርሰናል ተጫዋቾች ጥሩ ጥሩ እድሎችን መፍጠር መቻል አለባቸው። ኦፍ ኮርስ በግራ መስመር በኩል ሊያንድሮ ትሮሳርድ ያደርጋቸው የነበሩ ጥረቶች ጥሩ ናቸው። ለክሪስታል ፓላስ ተከላካዮች አስቸጋሪ ሆኖ ያመሸበትን አጋጣሚ አይተናል። ግን ደግሞ የሚፈተንበት እንደገና ደግሞ ሲያቅተው የምናይባቸው አጋጣሚዎች መቀነስ መቻል አለባቸው። ከቆሙ ኳሶች በሚገኙ ጎሎች ምቾት ተሰምቶት የተዘናጋ እንደሆነ አርሰናል እንዳይጎዳ ያሰጋል። ደግሞ በቀድሞ ክለቡ ላይ ጎል ያስቆጠረው ኢብሪቼ ይዜ ይህንን ተጫዋች አርሰናል ያስፈረመው እንዲህ ላለው አገልግሎት ነው ይላሉ። ለምሳሌ ኦዲጋርድ ተጎዳ፣ እሱም ደግሞ በቀይ መስመር በኩል የስምንት ቁጥር ሚናን እንዲወጣ ተደረገ። በጨዋታው ላይ ኢብሪቼ ኢዜ ያደርጋቸው የነበሩት እንቅስቃሴዎች ያን ያህል ተጋነው ሊነገሩ የሚችሉ ድንቅ ነበር። ምን አይነት ተጫዋች ነው ምናምን የሚያስብል ማንቆለጳጰስ ውስጥ እንኳን ባንሄድ በቡድን መቸገር ውስጥ፣ በቡድን መፈተን ውስጥ፣ ጎል ለማስቆጠር ማቃት ውስጥ ግን እንዲህ ያሉ ከየትም ሊመጡ የሚችሉ ጎሎችን የማስቆጠር እና የጨዋታውን ውጤት ኢንፍሉዌንስ የማድረግ አቅም ግን ኢብሪቼ ይዚ አለው። በሱ የተለየ አቅም ነው። ክሪስታል ፓላስ ባለፈው የውድድር ዓመት የኤፌ ካፑን ዋንጫ ያሸነፈው ያንን አቅም ነው። አርሰናል የገዛው የገዛው አቅም ነው ዛሬ ሙሉ ሶስት ነጥብን ከክሪስታል ፓላስ እንዲወስድ እያደረገው እና ምንም ጥርጥር የለውም ይሄ ተጫዋች እንደነዚህ ያሉ ልዩነቶችን ይፈጥር ዘንድ ነው አርሰናል ከፍተኛ የሚባለውን ገንዘብ የከ ከፈለው ስለዚህ፣ ይሄ በአርሰናል በኩል በጣም በበጎ ሊነሳ የሚገባው ነገር ነው ብለን እንወስዳለን። አሁን እየነገርናችሁ ያለ ነው፣ በጎ ነገሮቹ አሉ። የእውነት ለመናገር አሁን አርሰናል ላይ ጎል ማስቆጠር የሚችሉ ተጫዋቾች የሚችሉ ቡድኖች በጣም ነው ሊደነቁ የሚገባው፣ ምክንያቱም የአርሰናል የመከላከል አቅም እንዴት ያለ እንደሆነ በደንብ እያየን ነው። አሁንም እኮ የክሪስታል ፓላስ ወደ አርሰናል የግብ ክልል መድረስ አለ እንጂ ክሪስታል ፓላስ ምን ያህል ተደጋጋሚ ኢላማቸውን የጠበቁ ሙከራዎችን አደረገ፣ ምን ያህል ዴቪድ ራያን አለፋው ምናምን ብንል አሁን ሚኒማል ነው። ያ ወደ ግብ በደረሱ ቁጥር ስጋቶች፣ ወደ ግብ በደረሱ ቁጥር ኤኒቲንግ ካን ሀፕን፣ አርሰናል ያስቆጠረው አንድ ጎል ስለሆነ እያሉ መስጋት መፍራት አይነት ስሜቶች ሊኖሩ ይችላሉ። ነገር ግን ፕራክቲካሊ የአርሰናል የመሀል ክፍል እና የአርሰናል ባክፎር አደጋዎችን የመቀነስ ተጋላጭነትን የማጥፋት አቅማቸው እጅግ እጅግ በጣም ጥሩ ነው። ለዚህ ነው አርሰናል እንደገና ሌላ ክሊን ሺት ዛሬ ማስመዝገብ የቻለው። ለዚህ ነው አርሰናል ባለፉት ዘጠኝ የፕሪሚየር ሊግ ጨዋታዎች ሶስት ጎል ብቻ የገባበት። ለዚህ ነው አርሰናል በ2004/2005 የውድድር ዓመት ቼልሲ 15 ጎል ብቻ ገብቶበት የውድድር ዓመቱን ዋንጫ ወስዶ እንዳጠናቀቀው አርሰናልም ይህንን የማድረግ ይህንን ክብር ወይ የመጋራት ወይም ግሞ የመብለጥ አቅም አለው የምንለው። በነገራችን ላይ የአርሰናል የተከላካይ ክፍል በዘንድሮ የውድድር ዓመት መጨረሻ ያሳካቸዋል ተብለው የሚጠበቁ ሪከርዶችን በተመለከተ በቀጣይ ፕሮግራሞቻችን ዝርዝር ሀሳቦችን ወደ እናንተ የምናደርስ ይሆናል። ግን እስካሁን የሆነውን ከግምት ውስጥ አስነስተ አስገንብተን ከዚህ በኋላም እስካሁን የሆነው አይነት ነገር የሚቀጥል ከሆነ አርሰናል በውድድር ዓመቱ መጨረሻ የሚቆጠርበት የጎል ብዛት አስራ አራት ብቻ ይሆናል። ይሄ አዲስ ሪከርድ አርሰናል የመሆን እድሉ በጣም በጣም ሰፊ ነው። ስለዚህ አርሰናል የመከላከል አቅሙ አስተማማኝ ነው፣ የመከላከል አቅሙ በጣም ጥሩ ነው። አርሰናል ለዚህ ነው ጠንካራ የሚባሉ ተደጋጋሚ የሚባሉ ብዛት ያላቸው የግብ ሙከራዎች የማይደረጉበት እንዲህ ያለ ጠንካራ የመከላከል አቅም ያላቸው ቡድኖች የፕሪሚየር ሊጉን ዋንጫ የማሸነፍ እድላቸው በጣም ሰፊ ነው። ጎል ያስቆጥራሉ ወይ ግን የሚለው ጥያቄ መረሳት መዘንጋት የለበትም። ከቆመ ኳስ ጎል ማስቆጠር አሪፍ ነገር ነው። ከክፍት የጨዋታ እንቅስቃሴ ጎል የማስቆጠር አቅምን ማሻሻል ላይ ግን አርሰናል ትኩረት ሰጥቶ ሊሰራበት ይገባል ነው። ምንም ተባለ ምን፣ ግን ሁኔታው ለአርሰናል ተመችቶታል። ምክንያቱም ማንቸስተር ሲቲም ተሸንፏል። አስቶን ቪላ ማንቸስተር ሲቲን ባለፉት ተከታታይ የውድድር ዓመታት እያሸነፈው ነጥብ የመጣሉ ምክንያት እየሆነ ነው። ለምንድን ነው የፔፕ ጋርዲዮላ ቡድን ማንቸስተር ሲቲ በአስቶን ቪላ በተከታታይ የሚፈተነው? አስቶን ቪላ በዚህ የውድድር ዓመት እጅግ በጣም አስፈሪ ነው የሚባለውን እርሊንግ ብራውት ሃላንድን እንዴት ዝም ማሰኘት ቻለ? ማንቸስተር ሲቲ በድጋሚ ስለማገገም እንደገና ወደ መመለስ አይነት ጥያቄ መጥቷል። ጋርዲዮላ ምን ይላል? እዚህ ላይ ምን አይነት መፍትሄ ሊያስቀምጥ ይችላል? ሊቨርፑልስ፣ ቼልሲስ እያልን እንግዲህ እንቀጥላለን። በነገራችን ላይ አሁን ማንቸስተር ዩናይትድን በተለይ ከሚቀጥሉት ከኢንተርናሽናል ብሬኩ በፊት በሚደረጉ ተከታታይ ጨዋታዎች ማንቸስተር ዩናይትድ ከኖቲንግሃም ፎረስት፣ ማንቸስተር ዩናይትድ ከቶተናሞት ስፐርስ ተጫውቶ እንደ ሰሞኑ ያለ የሚያምር እንቅስቃሴ እና አሪፍ ውጤት የሚያመጣ ከሆነ ማንቸስተር ዩናይትድን በዋንጫ ፉክክር ውስጥ ስሙን መጥራት የማንጀምርበት ምንም አይነት ምክንያት አይኖርም። አርሰናል ግን ልክ መሆኑን ቀጥሏል። አንድ ነገር እናስታውሳችሁ። አርሰናል በዘንድሮ የውድድር ዓመት ከዘጠኝ ጨዋታ በተሰበሰቡ ሀያ ሁለት ነጥቦች የደረጃ ሰንጠረዡን በአንደኝነት እየመራ ነው። ከዘጠኝ ጨዋታ ሶስት ጎል ብቻ ያስተናገደ ቡድን ነው። ከዋነኛ ተፎካካሪዎቹ ማንቸስተር ሲቲና ሊቨርፑል በስድስትና በሰባት ነጥብ መብለጥ ችሏል። ደግሞ ከነዚህ ዘጠኝ ጨዋታዎች ኦልትራፎርድ ተጉዞ ማንቸስተር ዩናይትድን ገጥሟል። ወደ አንፊልድ ሄዶ ከሊቨርፑል ጋር ተጫውቷል። ኒውካስልን በሴንት ጄምስ ፓርክ ስቴዲየም አርሰናል አሸንፎታል። የሚፈተንባቸው የሚባሉ ሜዳዎችን ጎብኝቶ ጣጣውን ጨርሶ ከዘጠኝ ጨዋታ በዚህ የነጥብ ልዩነት መምራት በእርግጥም አርሰናልን የታይትሉ ፌቨራይት ብለን እንድንጠራው የሚያስገድድ ነው። ማሻሻል ያለበትን ግን ትኩረት መስጠት ያስፈልጋል፣ የሚለውን ማስተያየት እንሰጣለን። ይህንን ጨዋታ ኤል ክላሲኮን፣ እና ሌሎች ልንነጋገርባቸው የሚገቡ ጉዳዮችን ይዘን ዳግም ወደ እናንተ እንመጣለን። በነገራችን ላይ አሁንም ፌቨራይት ሲባል ወይም ዋንጫውን የማሸነፍ እድሉ ሰፊ ነው ሲባል ከሌሎቹ ክለቦች ጋር ባለው አቅም ተነጻጽሮ የሚሰጥ የክብር አስተያየት ነው። ይሄ የክብር አስተያየት ግን ጣጣ የለሽ ተደርጎ ደግሞ መወሰድ የለበትም። ምክንያቱም ፌቨራይት በሚኮንበት ሰዓት ላይ ቡድኖች ከሚቀጥሉት ጨዋታዎች አንስቶ ጠንካራውን አርሰናል የምገጥመው ብለው ራሳቸውን በደንብ አዘጋጅተው ስለሚመጡ ቻሌንጅ ይኖረዋል። ፈተና፣ እንደገና ደግሞ ጫናም ይኖረዋል። ይህንን የመሰለ አጋጣሚ አባከነ ላለመባል፣ አርቴታ እንዲህ ያለውን አጋጣሚ አሳልፈው ሰጡ ላለመባል ተጫዋቾቹ መጠነኛም ቢሆን ጫና ይፈጠርባቸዋል። ግን አርሰናል ስኳዱን አስፍቷል። አርሰናል ስኳዱን አጠንክሯል። ለዚህ ፈተና ለዚህ ጫና የሚያንስ ትከሻ ያላቸው አይመስሉም። በድል በአሸናፊነት በየጨዋታው ላይ አስገራሚ ነገር በማድረግ አርሰናል እየተሳካለት ቀጥሏል። አብራችሁን ስለነበራችሁ እጅግ በጣም አድርገን እናመሰግናለን። እናንተስ ድሉ፣ የጨዋታው እንቅስቃሴ ምን ስሜት ፈጠረባችሁ? የሚሰማችሁን ኮመንት ሴክሽኑ ላይ ጻፉልን እንላለን። ይህንን ስለምታደርጉ ከልብ ከልብ እናመሰግናለን። ሰላም ለእናንተ ይሁን። ኢትዮጵያ ለዘለዓለም ትኖር።